ያዘኔ ወደ ፋሚሊዎች እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሰናል። እንግዲህ ይሄ ቀኝ ጆሮዬ ምንም ነው የማይሰራው። በዚህ ብቻ ነው እየሰማሁ ያሉት። በዚህ በኩል አልሰማም። በደንብ ከነካኳት እንትን ያለው የሆነ የሚጮህ ድምፅ አለው የሆነ ዝም የሚል ነገር ድምፅ አለው። ድፍን ብሎ የሆነ ድምፅ ደግሞ የሆነ እንዴት ነው ድምፅ ግድም የሆነ ንዝረት ነገር እንደዛ ነገር አለው። ምን እንደሆነ አላወቅኩም። እስቲ ወደ ክሊኒክ እንሄድና ያለውን ነገር ቼክ እናደርጋለን። በዚህ በኩል አልሰማም። በእውነት አሁን እየጮክ ይሁን እየቀነስኩ ግራ እየገባኝ ያለው በዚህ በኩል እየሰማሁ ያሉት ምን እንደሆነ አላወቅኩም። ደህና ነበርኩ። ጠዋት ስነሳ ነው ለሊት ላይ ቀሰቀሰኝ። ምን እንደሆንኩ አላውቅም። መሄድ ድፍን ብሏል፣ ቀኝ ጆሮዬ። እስኪ ክሊኒክ እንሄድና ምን እንደሆነ ነግሬያቸው ከዛ እዛው የሚያስተካክሉት የሚሰሩት ነገር ካለ እዛው ይሰራል። ማለት በዚህ በኩል ምንም የሚሰማው ነገር የለም ድፍን ብሏል በዚህኛው ጆሮዬ፣ በዚያ ግን ይሰራል። ያዘው እስቲ እዚህ ጋር አንድ ይትባረክ ዘሚካኤል መካከለኛ ክሊኒክ ይባላል። እንተና እስቲ ገብተን ቼክ እናድርግ። እዚህ ደርሰናል። እስቲ እዚህ ጋር ካርድ ነው ቅርበ አማኒል ወንድሞ ዜና

ኖርማል በቆሻሻ ማወጫውላ በሱ ሳደርገው ተደፈ እንደመደፈን ነገር አለ። ከዛ በቀጭን ነገር ዝም ብዬ እንትን አደረኩት። ዝም ብሎ ከፈታ። አሁን ደግሞ ድጋሜ እንደ አዲስ ነው። አልገባም። ኧረ የለም ኧረ ጠዋት እንደውም እኔ ራሴ ዝም ብዬ በስሪንጅ ችንትና ነገር አልቻ በእሷን ደግሞ ውሃ እያደረኩ እንትን እያልኩ ነበረ ምንም ያራል ዝም ብዬ በስርዓት አላደረኩትም። የሚሆን እንጃ ከዚህ በፊት አረ ማንም እንትን አለ። በራሴ ዝም ብዬ በእንትኑና ጠረግኩትና ጭራሽ ሲደፍነው ይከለከላል። በቆሻሻ ማወጫ በሱ እንትን ይላል። ዝም ብዬ በቀጭን ነገር አዎ፣ ዝም ብዬ እንትን አደረኩት። ከዛ ዝም ብሎ ከፈተው። ራሴ ነበርኩ እንትን ሲለኝ፣ ቆይ ለመጥረግ እንትን ስለው ደፈነው። ከዛ መልሼ በቀጭን ነገር እንትን ስለው ከፈተው። ከዛ እንደ አዲስ ደግሞ ትናንትና ለሪት ላይ እንደዚህ ዝም ብለህ ድፍና፣ አይ የሆነ ሱጥ ነገር የሆነ ምራቃ እንደ ማጥ ነገር የሆነ እንደ ትንሽ ትንፍስ እንደ ማጥ ነገር እንደዛ ነገር አለች። ሰሞኑን በጣም እንትን እያልኩ ነበር። ራስ ምታት ነበረኝ። ስበላ ወዲያውኑ የሚዘጋኝ፣ ብዙም አልበላም። የሆነ እሱም ላይሆን ይችላል። ራስ ምታት አለው ምናምን፣ አቅም ማጣት ነው። ንፍጥን ቁስ የለም። በቃ ይከረክረኛል። ራስ ምታት አለው። ትንሽ ነገር ስበላ ይዘጋኛል። የሆነ አቅም ማጣት አለ። እንቅልፍ እንቅልፍ አይነት ነገር እንደዛ ነገር ነበር። እሱን የደፈነው ምክንያቱም ቲምፓኒክ ሜምብሬን ታምቦ ሱል ካለ ጀስት ኢንፌክሽን ሌላ ነገር ነው። አሁን እኔም እንደዛ ነው ያሰብኩት ነገር ነው ያለው። ያው ትሪትመንቱ እንትን መታጠብ ነው ጀስትና ያውና፣ ለውጥ ከሌለው በሶስት ቀን እንደግመለ። በራሱ ምንድነው አሚቲ ዳንሰር አሚቲ ዳንሰር። የጃኒን ታውቀዋለህ? ጃኒ ጃኒ ት ይታከባ ኖ ወንዱ ዩቲዩበሩ አሜሪካ ቢኖር ልጅ ያዞ ፋሚሊ ሲባል በቃ አይ አይ አብረን ነው የምሰራው። ያዞ ፋሚሊ ግሩፕ ነን ነው

በየራሱ መጥረጊያ ሲቆሽሽ ነው። መጥረጊያ ሌላ የለም አለ ይጠጥ ያለባት ነው። ግን እሱ እንዴ ይላል እሱ ጭራሽ ስለሚገጥ፣ ግን ለስለስ ያሉ አይነት ነው። አሜሪካ ጋር ሊኖር ይችላል ብዬ አስባለሁ ግን እንዳልከው ትንሽ እንት ስትልባቸው መልሶ እንት ይላሉ። ታች ስታቸው ነው፣ ታች ስታቸው ነው። ጽፉልናል እዚህ።

አለመስማማት ከባድ ነው። እውነት አልገባችሁም? ይሄ እራሱ እየሰማ በዚህ በኩል አለመስማት ያስጠላል። እና እዛም ዶክተሩ እንዳለው ኩክ እንደ መድፈን እንጂ ሌላ ነገር የለውም ኢንፌክሽን፣ ምናምን ቁስር ምናምን ነገር የለውም ብሏል። ተመስገን

አሁን የሆነ ድምፁ ምንም ብዙም እንትን አይል አይሰማም። አሁን ደፍነ ነገር አልተቀበለ አ ረፍ

አሁን ውሃ መሰለኝ፣ ያው እዚህ አደረገ። አሁን ከፈተው መሰለኝ ሆነ። በዚህ በኩል የሚቀረው ነገር አለ መሰለኝ። በጣም እየተፈረፈረ ነው እየወጣ ያለ ድርቅ ብሎ

እጅ በእጅ ሳረግል ይከፈታል ይዘጋል ይዘጋል ሶስት ቀን እንየውና ወይ መልሰን እንትንበላ አለ ግን አሁን ይከፍተዋል ከዛ ትንሽ ቆይቶ ይዘጓዋል ይከፍተውና ይዘጓዋል ማለት ነው እንደዚህ ተመልሶ ይዝም። እሺ፣ ዝም ብሎ ይከፍተውና መልሶ እየዘጋው ነው እየከፈተው አዎ፣ ይከፍተዋል ይከፍተዋል፣ ከዛ መልሶ ይዘጋዋል። ወይ ዝም በል። እሺ አንዴ ትሞክሩ ይታጥይ አንዴ ብቻ እሱም እንትን እያለ ኦልሬዲ እኮ ከፍቶ አይደል? ግን የሆነ ትንሽ ይመለሳል ትንሽ እንትን እያለ። ላይ ዛሬ ገና ነው። ለሊት ሲነሳ እኮ ነው።

ምክንያቱም ጆሮ እውነት መስማት ለማይችሉ ሰዎች እነት በጣም አዘንኩላቸው። በኢየሱስ ስም እቺ በጣም ሚያስጠሏ በጣም አልገባችሁም? አሁን ግን ሰላም፣ አሁን እንትን ከፍቶልኛል። ግን ጠብቀውና ደግሜ ደግሞ እመለሳለሁ ከሶስት ቀን በኋላ። ዛሬ ምንድነው? ሰኞ፣ አረ ማክሰኞ፣ ሮብ፣ ሮብ ሀያም ውስጥ ተመልሽ ይመጣለሁ ቲ አሁን አረ፣ መስማትን የመሰለ ነገር የለም። ቤተሰብ አልገባችሁም? መስማትን የመሰለ ነገር የለም። እቺ ጨንቆኝ ነበረ። አልገባችሁም? እንዴ ምን አባቴ ነው ብሎኛል። እውነት ነው። ግን አሁንም እንደዚ ደግሞ ካላችሁ እንደዚህ ጆሮ ቆሻሻ ሲደፍ ነው ምናምን ቆሻሻ ማውጫዎች ነገሮች ምንድነው፣ ነው ኖርማል ፋርማሲ የሚሸጡ ያለባቸው እነሱ ጭራሽ ይደፍናሉ። እሱ አንድም ደምድሞብኝ የደረቀውና አይመጣም ስለማይሆን፣ የምታውቁት ነገር ካለ አሪፍ የሆነ እስቲ ጠቁሙኝ፣ እዛ ነገር ካለ ጠቁሙኝና እጠቀመዋለው፣ እንጂ ከባድ ነው። ያው መልሶ መቆሸሹ አይቀርም። እንደውም እኮ ሁሌ ነበረ ሼክ ማረገው ሁሌ ጧት አድርገዋለሁ፣ ግን አይ ቲንክ ተጠራቅሞ ተጠራቅሞ መሰለኝ የተደፈነው። ተመስገን የምር ጨንቆኝ ነበር። ዶክተሩ ደግሞ ፊት አዲስ አበባ

ተመስገን አምላኬ በሁለቱም እንድሰማ ስላደረገኝ። እንደ እውነት በጣም ጨንቆኝ ግራ ገብቶኝ፣ እንደ ጭራሽ የሆነ ሰዓትማ ድፍን ብሎብኝ እዚህ ጋር ብቻውን አቅለሸለሸኝ፣ የሆነ ራስ ምታት ምናምን ነገር መጣ፣ ምናምን እንደ ምን ምንድን ነው ይሄ ነገር? ጭራሽ ሶስት ቀን ሙሉ ይኸው ና ከሶስት ቀን በኋላ ተመለስ ይለኝ፣ ሶስት ቀን ሙሉ እንደዚህ ሆኖ ጨነቀኝ። ሶስት ቀን ሙሉ እንደዚህ መሆን እየመሰለኝ በቃ ጨንቆኝ እኮ ነው። በእጁ ታደርገው ይተዋል ከዛ ድፍን ያደርገዋል፣ ይተዋል፣ ይደፍነዋል። ምንድን ነው ይሄ ነገር? ከዛ ኧረ አንዴ ጣብን ቢያት አስደግሚያት እኮ ስታጠይ ግብደ ወጣ። ለማንኛውም ወሬ አላብዛባችሁ፣ ቤተሰባውን እንደዚያ ይጓደኛል። እኔ ታምሜ እሱ ቁጭ ብሎ ይበላል። እና ተደፍኖ መስማት አክቶኝ፣ አንተ የምታወራው ነገር አልሰማም ነበር። አንተ ምታወራኝ እኔ መስማት አልችልም ነበር። ይዋጥልሃል። አሁን እንዴት ነው

ካለ መስማት ወደ መስማት ተመልሻለሁ አለው ኩልካው ስትልከው ስምንት መቶ ብር ለካርድ፣ ሶስት መቶ ብር ለመታጠብ ምናምን ነገር ደሞ እና ካልታጠብ እንት ይወጣል ውስጥ ወደ በስሪንጅ ነገር ወደ ውስጥ እንት ይላል። የሚደፍን ቆሻሻውና የሚደፈን እንት ጆሮ ቆሻሻው አለ እሱ አለ እሱ ነው የሚወጣው። የደፈነብኝ ጭራሽ ሲወጣ የሆነ ድፍን ድርቅ ያላለ። ታጠቡ ታጠቡ፣ ታጠብ የሚጠብ በሽታ። ለማንኛውም ወዳችኋለሁ። ሰብስክራይብ እያደረግን አው